ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። ሰው በዛ ሚዲያየ ነው እንግዲህ። በጣም የሚያሳዝን የሚደንቅ ሰው በአልተጣራ ወሬ፣ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ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 ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው። በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱኳን ተመስገን ከበደ የተባለችው ግለሰብ የደምቢ ዶሎ ተማሪ እንደሆነች፣ የፋርማሲ ክፍል ተማሪ እንደሆነች እና ብሱ መከራና እንግልት እንደደረሰባት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 አሁንም መረጋግጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በደምቢ ዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደምቢ ዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢ ዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ አመሰግናለሁ። እኔ ገመቸው ብራኖ ከሮርሳ እባላለሁ የደምቢ ዶሎ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት ምክትል ፕሬዚዳንት ነኝ። እዚህ ላይ ሀሳብ ለመስጠት የፈለግኩት በአሁኑ ሰዓት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 በፍጹም ሰላም በሆነ መንገድ እየተካሄደ ይገኛል። በተለይ በ2013 ዓመተ ምህረት ተደርጓል የተባለው እና የተሰራጨው ያለው የሀሰት መረጃን በተመለከተ በዛን ጊዜም ሆነ ከዛ በኋላ ያለ ሁኔታ ዩኒቨርሲቲ ውስጥ ሰላም ነው። እንዳውም ብዙ ተማሪዎች ከተለያዩ ክልሎች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 ስሜ ምሬሳ መኑ ይባላለው። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር ነኝ። እንግዲህ ሁሉም እንደሚያውቀው በኢቤስ ቴሌቪዥን ላይ ዩኒቨርሲቲያችን አስመልክቶ በተማሪ ብርቱካን ተመስገን በተባለችው የቀረበው ዘገባ ከእውነት የራቀ መሆኑን ለማሳወቅ ወዳለው። ምክንያቱም ሚዲያ ያለመረጃ ሊበውለን ነው የሚሆነው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 ኢቢኤስ ቴሌቪዥን ያስተላለፈውን ላይ ተነስቼ ሀሳብ መስጠት እፈልጋለሁ። ኢቢኤስ ቴሌቪዥን ተማሪ ብርቱኳን ተመስገን ከበደ የምትባል በ2013 በፋርማሲ ትምህርት ክፍል እንደምትማር ገልጾ የተለያየ ጉዳት እንደደረሰበት ማሰራጨቱ ይታወሳል። በዚህ መሰረት በካሄድነው ማጣራት መሰረት እንደ ሬጅስትራል ተማሪዋ የፋርማሲ ትምህርት ክፍልም ሆነ የደምቢ ዶሎ ዩኒቨርሲቲ ተማሪ እንዳልሆነች አረጋግጠናል። ይሄን ስናረጋግጥ እሺ፣ በሲስተምና በተማሪዎች መረጃ የሚቀመጥበት የተማሪዎች መረጃ በመፈተሽ ሙሉ በሙሉ የተሰረጨው ሐሰት መሆኑን ማረጋገጥ እንወዳለን። እንደተባለው 2013 ላይ ለሚደሎ ዩኒቨርሲቲ ለመጀመሪያ ጊዜ ነው የፋርማሲ ትምህርት ክፍል አንደኛ ዓመት የወሰደው። እነሱም አስራ አንድ ወንድና ሁለት ሴት ብቻ ናቸው፣ አጠቃላይ 13። ስለዚህ ከነዚህ ሁለት ሴቶች ውስጥም ስሟ ያልተካተተ እና በአጠቃላይ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 የውሸት ወሬ መሆኑን አረጋግጠናል። ስለዚህ በዚህ መሰረት ብርቱካን ተመስገን ከበደ የሚባለው እኛ ተማሪ አይደለም።